ክፍሉን 3 ሺህ 500 የማን ነው የገባው? ስለ አረቆ ይመጣሉ አለ። ዛሬ እንደ ዛሬ ፈታ አርጋኝ አታቅም። ወላሂ በጣም ነው የሳኩት ማለት ነው። ሀቂቀትም እንግዲህ ገንዘብ ካካውንቷ ገብቶላት እሷ ሎተሪ ይወጣልኝ ብላ ተደስታለች። አጀሬት ማለት ነው ደስታዋ ሳያቋርጥ። ግን የገንዘቧ ባለቤት ከች ትላለች። የሚያሳዝነው ነገር ማለት ነው። አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፍበልን። ውድ ቤተሰቦች፣ የምወዳችሁ ማከብራችሁ፣ ዛሬ እንደተለመደው እመጥቻለሁ። ለቪዲዮ አዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን። እንግዲህ ቤተሰቦች ያው ቪዲዮን ከመግቢያ አይታችሁታል ማለት ነው። ሳሪ ካካውንቷ ሶስት ሺ አምስት መቶ ብር ገብቶላት አጅሪት ያው እንግዲህ ገንዘቡን የሚጠይቃት ብትፈልግ ብትጠብቅ የለም ማለት ነው። ከዛ አስራ አምስት ሞላ ዋለች አስራ አምስት ከሞላ በኋላ አንድ ቀን በላ፣ ሁለት ቀን በላ ወላሂ ንግግራ በጣም ነው ያሳቀችኝ ሀቂቅተን ማለት ነው። እንግዲህ ያው እያለች እያለች ብሯን ቅርጥም ማድረጋታለች ማለት ነው። ምክንያቱም ከአካውንቷ ገንዘብ ገባ፣ ማንም አልጠየቃትም። አስገባሁልሽ ያላት የለ፣ እልክልሻለው እያላት የለ እንግዲህ ያው ገንዘቡ ከሰማይ ዱብ ብሎልኝ ነው ብላ አጅሪት ገንዘቧን ቅርጥም ካደረገቻት በኋላ አንዷ አድቡላ አድርጋ ሳሪ አካውንትሽ ላይ ገንዘብ ገብቷል። ወላይ በጣም ነው የሳኩት። ደግሞ ንግግሯ እኮ ሲያስቅ አካውንትሽ ላይ ገንዘብ ገብቷል ስትረብ የምን ገንዘብ አላቅም ገንዘብ አልገባም ደግሞ እኮ አለመደበቋኑ ደስ የሚለው ነገር ግልጽነቷ ማለት ነው። እና አልገባም ብዬ ድርቅ አልኩ ያለች እና ያቺ ኧረ ገብቷል ማዳሜ ተሳስተባንቺ አካውንት አስገብታለች ብላ ስትላት፣ አምጪ ካ ማንድ ነው ደረሰኝ አምጪ፣ ደረሰኝ አምጪ ስትላት፣ እንግዲህ ልጅቷ ደረሰኝ ትልክላታለች ማለት ነው። አስባችሁታል? ግን ደረሰኝ ባይኖራት ስህያሁ፣ እንግዲህ ገንዘቡ ቀልጧል ማለት ነው። ወላሂ በጣም እኮ የሚገርመው እና ሱብሃንላህ አንዳንዴ ተሳስተን የሆነ አካውንት በሌላ አካውንት ገንዘብ ሊገባ ይችላል። እና ብቻ ምንጊዜም ቢሆን ደረሰኝ መያዝ አለብን፣ ማስረጃ መኖር አለበትና አሁን ሳሪ ገንዘቡን እስክታጠፋው ድረስ ስጠብቅ ነበረ። ማንም አልጠየቃትም። ልጅቷም ደግሞ በሱ አካውንት እንደገባው መጀመሪያ አላረጋገጠችውም። ካወቀች በኋላ ግን በእሱ አካውንት መሆኑን አውቃ የአንቺ አካውንት ላይ ገንዘብ ገብቷል ስትላት፣ አላየውም የለም ድርቅ ደግሞ እኮ ለመደበቋ ግልጽነቷን አደነኳት። እውነት ለመናገር እና አንዳንድ ሰው በውስጥ የተናገረውን አይ ብሎ ያለችውን እንኳን ትደብቅ ነበርና ግልጽነቷን በጣም ያደነኩላትና፣ ነገር ግን እቺ ልጅ ማስረጃ ባይኖራት ደረሰኝ ባይኖራት በቃ ገንዘቧን ቀልጣለች ማለት ነው። የለም አላየውም፣ ብላታለች እሷንም ደግሞ እንዴት በማስረጃ መጠየቅ ትችል ነበር? ምክንያቱም እንዴት ላከች በኔ አካውንት ማዳመሽ ብላ ድርቅ ማለት ትችላል። ብላለችም እኮ ገንዛ ላየሁም ብላታለች። ራሶ አልደበቀችም ማለት ነው እና ግን ምንጊዜም ቢሆን ማስረጃ እንትን አለ ማለት በዚህ አጋጣሚ ለሁላችንም ትምህርት ይሆናል ብዬ አስባለሁ እና አንደኛ ሰው ይሳሰታል፣ የሰው ልጅ ይሳሰታል። ለምን ሆነ አይባልም ነገር ግን ከተሳሳትን ማስረጃ ሊኖረን ይገባልና ምንጊዜም ገንዘብ ስታስገባው የሆነ ነገር ደረሰኝ መኖር አለበትና አሁን ያቺ ልጅ ደረሰኝ አምጪ አልኳት። ደረሰኝ ባታመጣ እንግዲህ ገንዘቧ የለም ማለት ነው። አስባችኋል? እና በጣም ነው ያሳቀችኝ ሳሪ። ግን በጣም ነው የተገረምኩት እውነት ለመናገርና በጣም ተገረምኩኝና የሆነ በቃ ያቺ ልጅ አሁን ገንዘቧ ማስረጃ ባይኖራት ምን ሊፈጠር ይችላል አልኩኝ። ሳሪ መታም ናትም ላታምነት ትችላለህ፣ አታምነት ትችላለህ። እሷ ብታውቅም ደረሰኝ ካልሰጠቻት በቃ የማነው ገንዘብ እንደሆነ አታውቅም። ስለዚህ ገንዘብ ማለት ማለስላት አትችልም፣ ደረሰኝ ባይሆን እና ደረሰኝ ወሳኝ ነገር ነው። ምንጊዜ ማስረጃ ሊኖረን ይገባል እና ብቻ በጣም በጣም ነው ሳሪ ያሳቀችኝ። ይወል ነው ምላችሁ ደግሞ እኮ ንግግሯ ሲያስቅ ግልጽነቷን አደነኩኝ እና ማንም ይሄንን በግልጽ አይናገርም ነበር እና ገንዘቡን እንደዚህ አድርጌ ከጠፋሁት በኋላ ልጅቷ ጠየቀችኝ የለም አልኳት ብሎ ማንም አይናገርም ማለት የተናገረችውን በውስጥ ነው የተናገረችው እና በጣም ነው ያደነኳት ሀቀኝነቷን ማለት ነው ግን በጣም ነው የገረመኝ አንዳንዴ የሆነ በቃ መሳሰት እንዳለ ስብሃነላህ አላህ ሀቃችንን አያዙርብን ነው የሆነ በተሳሰተ አካውንት ገብቶ አላህ ያው አላህን የማይፈራ ሰው ሀስ የሰው ሀቅ የማይፈራ ሰው ገንዘባችሁን ይበላዋል። ማስረጃ ሙን ካልኖሯችሁ ካ ምናልባት፣ የሶሻል ሚዲያ ሰው አሁን ዛሬ የሶሻል ሚዲያ ሰው ታዋቂ ሰው ስለሆነች ያው ለስሟም ልትፈራ ትችላለች። ግን እንደዚህ በሶሻል ሚዲያ የማይታወቅ ሰው ግን ከባድ። አላህ ሱብሃነ ወተዓላ ሀቃችንን አያዙርብን። አላህ ሀቃችንን ይጠብቅልን ማለት ነው። ግን ምንጊዜም ማስረጃ ሊኖራችሁ ይገባል። ማስረጃ መኖር ወሳኝ ነገር ነው ብዬ ነው ማስበው። ከዚህ ከሳሪ መማር እንችላለን ማለት ሌሎቹስ ቢሆኑ እንደዚህ አይነት አጋጣሚ ይፈጠራል። አላህ ስብሃነ ተዓላ አቃችንን አያዙርብን። ያጋጥማል፣ እና ብቻ በጣም የሆነ አይደል ተገረምኩበትም፣ ተደነቅኩበትም ቻ ከባድ ነው። ሁለት ለመናገር ነው ውድ ቤተሰቦቼ፣ ጥንቃቄ እናደርግ ለማለት ያክል ነው። ጥንቃቄ እናደርግ። የሆነ በቃ የሆነ ነገር ስንልክ ላኩልንም ብለን ስንሰጥ አካውንት ስንሰጥ ጥንቃቄ እናደርግ። ከዛ በኋላም ደግሞ ደረሰኝ መኖር አለብን። ደረሰኝ የኔ ደረሰኝን መያዝ አለብን እላችኋለሁ። ውድ ቤተሰቦቼ፣ ያላችሁበት ላይ አይጠብቃችሁ። ሰላማችሁ ብዝት ይበልልኝ።